የአፍሪካን የእርስ በርስ የንግድ ትስስር ለማጎልበት የታሪፍ ድንበሮችን በሂደት በማስወገድ አህጉሪቷን ወደ አንድ ገበያ ማምጣት ግብ ያስቀመጠ የአፍሪካ ሕብረት ኢኒሽቲቭ ነው የአፍሪካ ነጻ የንግድ ቀጠና ስምምነት። ስምምነቱን ከፈረሙ 54ት የአፍሪካ ሀገራት መካከል ኢትዮጵያ ትገኝበታለች። በአፍሪካ ነጻ የንግድ ቀጠና ስምምነት እንደ ሀገር ኢኮኖሚያዊ ተጠቃሚ ለመሆን ሰፊ የዝግጅት ስራዎች ሲሰሩም ቆይተዋል። ከኤኤምኤን ጋር ቆይታ ያደረጉት በፖሊሲ ጥናት ኢንስቲትዩት ተመራማሪና በአፍሪካ ነጻ የንግድ ቀጠና ስምምነት የብሔራዊ ትግበራ ስትራቴጂ ዝግጅት ቴክኒካል ኮሚቴ መሪው ዶክተር አበባ አንባቸው ስምምነት ውስጥ መግባት ብቻውን ተጠቃሚ ስለማያደርግ ስትራቴጂ መንደፍና በዘርፉ ያለን ልምድ ማዳበር አስፈላጊ መሆኑን ገልጸዋል። ኢትዮጵያ በዚህ ስምምነት ውስጥ መስራች ስቴት ፓርቲ ከሚባሉት ውስጥ ናት። 2018 ነው ራቲፋይ ያደረግነው ይህን ስምምነት። ስለዚህ ስምምነቱ 2019 ላይ ወደ ትግበራ ሲገባ ከነበሩ መስራች 24 ሀገራት መካከል አንዷ ነች። ስለዚህ ያ ኮሚትመንት ኦልሬዲ ወስደናል ማለት ነው። እንደ ኮሚትመንት ስንወስድ ከዚህ ስምምነት እንደ ሀገር ተጠቃሚ እንሆናለን ብለን ስለሆነ፣ እንዴት ነው መጠቀም የምንችለው? ሪስኮቹ ምንድን ናቸው? ምንድን ነው አድቫንቴጁ? አሁን ያለንበት ሁኔታ ምንድን ነው? የሚሉ ጉዳዮችን አጥንቶ ናሽናል የሆነ ስትራቴጂ መቅረጽ ያስፈልጋል። አውቶማቲካሊ ጥቅም አይሰጥም፣ አግሪመንት ውስጥ ስለገባ ማለት ነው። ኢትዮጵያ በተለይ ከቅርብ ዓመታት ወዲህ የወጭ ንግድ አቅሟ እያደገ ከዘርፉ የምታስገባው ውጭ ምንዛሬም እየጨመረ መጥቷል። እንደ ተመራማሪው ገለጻ የወጭ ንግድ ቢያድግም እንደ ሀገር ከአህጉር አፍሪካ ጋር ያለን የንግድ ትስስር ዝቅተኛ ሆኖ ይገኛል። ኢትዮጵያ ከወጭ ንግዷ 14 በመቶውን ብቻ ነው ወደ አፍሪካ ሀገራት ኤክስፖርት የምታደርገው፣ ወደ ሀገር ከምታስገባው ደግሞ 96 በመቶን ብቻ ከአፍሪካ ይገባል ያሉት ተመ ተመራማሪው የኢንቨስትመንት ትስስሩም ዝቅተኛ መሆኑን በጥናት መረጋገጡን አስገንዝበዋል። በጣም ሊሚትድ የሆነ የንግድ ትስስር ነው ያለን ከአፍሪካ ሀገር ጋር ማለት ነው ወደ ከጠቅላላው ለምሳሌ 2023 ዴታ ብንወስድ ከጠቅላላው ኢትዮጵያ ኤክስፖርት ከምታደርገው መርቻንዳይዝ ኤክስፖርት ውስጥ ወደ 14 ፐርሰንት የሚሆነውን ነው ወደ አፍሪካ ሀገር የምንስልከው። ሌላ ወደ ሌላው አለም ጋር ነው የምንነግደው። ኢምፖርታችንን ብታይ እነዛው ነው ወደ 9.6 ምናምን ፐርሰንት አካባቢ ነው ኢምፖርት የምናደርገው ማለት ነው ከአፍሪካ ሀገራት ስለዚህ አብዛኛውን ከሌላ ዓለም ነው ኢምፖርት የምናደርገው ስለዚህ የእርስ በርስ ትስስራችን በጣም ዝቅተኛ እንደሆነ አይተናል በንግድም በኢንቨስትመንትም ኢንቨስትመንትም ብታይ አብዛኛው የፎሬን ዳይሬክት ኢንቨስትመንታችን ሶርሱ ከአፍሪካ ውጭ ባሉ ሀገራት ነው ማለት ነው ስምምነቱን ተከትሎ በአፍሪካ የተከፈተውን ነፃ የንግድ ቀጠና በአግባቡ ልንጠቀምበት ይገባል ያሉት ተመራማሪው የንግዱ ማህበረሰብ በመረጃና እውቀት ላይ የተመሰረተ ውሳኔ መከተል እንደሚገባው ጠቁመዋል የመጀመሪያው በጣም ኢንፎርምድ የሆነ ዲሲሽን መውሰድ ነው። ንግድ በአጋጣሚያ ስለሚቀልህ ወይም ደግሞ የሆነ ነገር ሰዎች አብዛኛውን ጊዜ ቻይና ሄደው ስለሚያመጡ ወይም ሌላ ገርደው ስለሚያመጡ እዚህ ቦታ እንዲህ አይነት ቃል ሊሂድ ሳይሆን በደንብ ኢንፎርምድ የሆነ ዲሲሽን መውሰድ ያስፈልጋል። ኢምፖርትም ስናደረግ ኤክስፖርትም ስናደረግ ይሄ ኢንፎርምድ የሆነ ዲሲሽን ምንጩ ምን አይነት ፕሮዳክቶች ነው ያሉት፣ ምንድን ነው ሪኳይርመንቱ ከየት ሀገር ባመጣ በዝቅተኛ ዋጋ ላስገባ እችላለሁ፣ ኢምፖርተር ከሆነ ኤክስፖርተር ሲሆን ደግሞ የቴት ቦታ የዚህ ማርኬት የዚህ ፕሮዳክት ማርኬት አለው ብዙ ትራንስፖርት ሳያስወጣኝ ብዙ ጊዜ ሳያስወጣኝ የት ቦታ ይኖራል የሚሉትን ነገሮች በደንብ ኢንፎርም የሆነ ዲሲሽን መውሰድን ይጠይቃል። ኢትዮጵያ በአፍሪካ ገበያዎች ምርት አቅራቢ መሆን የምትችልባቸው በርካታ ዘርፎች እንዳሉም ዶክተር አበበ ገልጸዋል። አሁን ባለው ጥናት መሰረት አብዛኛው አግሪፉድ ነው ኢትዮጵያ ወደ አፍሪካ ኤክስፖርት የምታደርጋቸው ፕሮሰስድ ሊሆኑ ፉዶች ፍሩት ኤንድ ቬጅቴብልስ ኮፊ ይሄ የቅባት እህሎች እነዚህ ወደ ሌላውም አለም ኤክስፖርት እያደረግናቸው ያለ ኢሚዲትሊ አፍሪካም ውስጥ ብዙ ማርኬት ላይ ፖቴንሻል ያለውናቸው ፖቴንሻሎችንም ለማሳየት ሞክረናል ከዛ በተጨማሪ ናይጄሪያ ሴራሊዮን ቶጎ ብዙ አፍሪካ ወደ ሳውዝ አፍሪካ ብዙ አፍሪካ ሀገሮች ተመሳሳይ አሁን እያመረትንና ወደ ትንሽ ማርኬቶች አፍሪካ ላይ ኤክስፖርት የምናደርገውን ኢሚዲትሊኢሚዲየትሊ ማስፋት የምንችልባቸው እንትኖች አሉ። ከግብርና ምርቶች በተጨማሪ የኢንዱስትሪ ምርቶችን ለአፍሪካ ገበያ ለማቅረብ መስራት እንደሚገባ አስገንዝበዋል። ከአግሪካልቸር አይተሞቹ በተጨማሪ ማኒፋክቸሪንግ አይተሞች አሉ። አሁን የኛ በቴክስታይል ኢንዱስትሪ ሪቫይቭ እያደረግን ነው። አንድ ፕሮዳክት ልጥቀስ። ለምሳሌ አሁን ቲሸርቶች አንድ ላይ የሚይዝ የፕሮዳክት ግሩፕ አለ። ይህ ፕሮዳክት ግሩፕ ስናይ ወደ አሁን እኛ ኢትዮጵያ እየላከች ያለችው ወደ አሜሪካ ወደ ሁለት ሚሊዮን ዶላር አካባቢ፣ ለምሳሌ 15 21 አካባቢ ያለውን አቬሬጅ ብናይ ወደ ሁለት ሚሊዮን ዶላር የሚሆነው ወደ አሜሪካ፣ ከዛ ኢታሊ ነው ቀጥሎ የሚመጣው፣ ወደ አንድ ነጥብ ስምንት ሚሊዮን ዶላር ምናምን። በጣም ትንንሽ ናቸው። ወደ እነዚህ ሀገሮች ነው የምንልከው። ይህም ፕሮዳክት አፍሪካ ላይ ምን አይነት ዲማ እንዳለ ብለን ስናይ፣ ለምሳሌ በአመት ሳውዝ አፍሪካ ወደ ዘጠና ሚሊዮን ዶላር የዚህ ፕሮዳክት ዲማ እንዳለ ናይጀሪያ ወደ 47 ሚሊዮን ዶላር አላ። ኬንያ ወደ 30 ሚሊዮን ዶላር አለ። እነዚህም በሙሉ ብደምራቸው አፍሪካ ውስጥ ከፍተኛ የሆነ ዲማንድ አለ። እነዚህ ሀገራት ደግሞ የሚያስገቡት ሳውዝ ኢስት ኤዥያ ወይም ኤዥያ ላይ ነው፣ ወደ ቻይና ኢንዲያ አካባቢ ነው እነሱ የሚያመጡት። እኛ ወደ አሜሪካ እንሄዳለን። እነ ኬንያ ከኢንዲያ ያስመጣሉ፣ እኛ ወደዛ እንልካለን ማለት ነው። እርስ በርስ ኢንቴግሬሽኑ ሲኖር ብዙ ትራንስፖርት ምንም ሳት አወጣ እዚህ ቅርብ ያለውን ማርኬት ሰርቭ ማድረግ የምችልበት እድል ይኖራል። ኢትዮጵያ የአፍሪካ ነጻ የንግድ ቀጠና ስምምነትን ለመተግበር የሚያስችል ዝርዝር ስትራቴጂ አዘጋጅታ ወደ ተግባር የገባች ሲሆን ተገቢውን ኢኮኖሚያዊ ጥቅም ለማግኘት በየደረጃው የግንዛቤ ማስጨበጥና ምራቾችን የማነቃቃት ተግባራትን ስትሰራ ቆይታለች።